ቤንዚን ናፍጣ ከተጠቀምን የናፍጣ ደግሞ ቤንዚን ከተጠቀምን አውቶማቲካሊ ተሽከርከራችን ይባላሻል ሁልጊዜ ራሱ ተነስቶ ወደ ፍተሻ እየሄደ ታገኘዋላችሁ እራሳችሁ ማለት ስለዚህ ሀቢት መጀመሪያ ላይ ሀቢት መመሰረታ አንዱ ምንድን ነው የነዳጅ አጠቃቀም ነው አሳ አፉ ካልከፈተ አይሞላም ሰላም ለእናንተ ይሁን። እንኳን ወደዚህ ቻናል ሰላም አጣችሁ። ይሄ ቻናል ኢቲስኪል አካዳሚክ ይባላል። ኢቲስኪል አካዳሚክ በሙያ ዙሪያ ትምህርትና ስልጠና ይሰጣል ማለት ነው። ሙያ ተንከፍ በሙያ ዙሪያ ብቻ ማለት ነው። እሺ እንደሚታወቀው በመንጃ ፈቃድ ዙሪያ ትምህርት እየሰጠሁ ነው። ሙሉ ኮርስ ማለት ነው። በተቻለኝ አቅም ለእናንተ ለመቅረብ ዝግጁ ነኝ ማለት ነው። ወደ ዛሬ ትምህርታችን ከመበታችን በፊት ግን ባለፈ ስለ አወቃቀር የተሽከርካሪ መኪና ተሽከርካሪ ከአምስት ይዋቀራል። ሞተር ደግሞ የራሱ አወቃቀር አለው ብለን ባለፈ ቪዲዮ አይተናል እዛ ሄዳችሁ ማየት ትችላላችሁ ማለት ነው። ባለፈው ነካነካ አድርገን ነበረ። ስለ አንድ ሞተር ወደ ዛሬ ትምህርት ስንገባ አንድ ሞተር ከሌላ ሞተር በምንድን ነው የምንለየው የሚል ባለፈው ትንሽ ነካነካ አድርገን ነበረ። ማለት ዲቴል ግን ዛሬ የምናየው ስለሱ ነው። ምክንያቱም አንድ ሞተር ከሌላ ሞተር የምንለየው መንገዶች ነው ዛሬ የምናየው ማለት ነው። ከብዙ ከብዙ መለያ መንገድ ወይም ከብዙ መለያ አንድ አምስት የሚሆን ይዤ መጥቻለሁ ለዛሬ ማለት ነው። እንደ ተሽከርካሪ ማወቅ ያለብን ለማወቅ ያክል ነው እንጂ ያው ከሞተር ከሞተር የሚለያቸው ብዙ ስቴፕ ሊኖር ይችላል ማለት ነው። ያው ዛሬ ትንሽ ጉንፋ ይዘኛል፣ ያው መስራት ስላለብኝ ነው የሰራሁት ያለሁት። እስከ ተቻለን መጨን ሰራ ከራሴ ቃል ስለገባሁት ነው። ስለዚህ ወደ ዛሬ ትምህርታችን እንግባና፣ ዛሬ ትምህርታችን ባለፈ ትንሽ እንዳልኩት ባለፈ ትንሽ አይተናል ነበረ፣ ግን ዲቴል ዛሬ ነው ያለን ማለት ነው። ከአምስት አንዱ ወይም ደግሞ አንድ ሞተር ከሌላ ሞተር ምን ላይ ነው? ከአምስት አንዱ ምንድን ነው? የነዳጅ አጠቃቀም ነው። ይሄ አንድ አሽከርካሪ ማወቅ ያለበት የግድ ማወቅ አለበት። የግድ ማለት ምክንያቱ ሁለት አይነት ነዳጅ የሚወስድ ኢንጂን አለ ወይም ሞተር አለ ማለት ነው። አንደኛው የናፍጣ ነው፣ ሁለተኛው ደግሞ የቤንዚን ነው። ስለዚህ የቤንዚን ናፍታ ከተጠቀምን፣ የናፍታ ደግሞ ቤንዚን ከተጠቀምን አውቶማቲካሊ ተሽከርከራችን ይበላሻል። ገራጅ ሂዶ ጥገና ሂዶ ሳልባቴ ወርዶ፣ ሳልባቴ ሳይሆን ራሱ እንጂ ራሱ ወርዶ ተጠርጎ እንደገና ነው የሚሰራው እንጂ በዚህ ጉዳይ ለብቻ ቪዲዮ ይሰራሉ። ለምን ይሄ የቤንዚን ናፍታ ከወሰደ ምን ይሄ ነገር ሌላ ቪዲዮ። ስለዚህ አንደኛው በምንድነው የምንለየው? በነዳጅ አጠቃቀሙ የቤንዚን ነዳጅና የናፍጣ ነዳጅ ሁለት አይነት ማለት ነው። የናፍጣ ነዳጅ ሲሆን ያው የናፍጣ ስትባል አየር ብቻ የሚያመቅ ማለት ነው። በጉም ማለት ነው። በትንነ በካንዲሊቲ የሚለቀቅ ማለት ነው ያኛው በቤንዚን ደሞ በቤንዚን ደሞ በስፓር ብላክ ወይ ደሞ ቤንዚንና አየር አውሬጅ ይደበለቃል። በስፓር ብለክ ይለቀቃል፣ እሳት ይረጫል። ከዛ ሙቀት ይፈጠራል ማለት ነው። ይሄ ዋና መለያው ነው። የነዳጅ የነዳጅና ማለት የናፍጣና የቤንዚን ብለን ሁለት እንከፍለዋለን ማለት ነው። ሁለተኛው ምንድነው? ሁለተኛ በመቀዝቀዣ ዘዴ አንድ ተሽከርካሪ በመቀዝቀዣው እንደ ይሄ የንፋስ ነው ወይም ደግሞ ኤር ኩሊንት ነው ይሄ ደግሞ ኩላንት ወይም ደግሞ የውሃ ነው ብለን መለየት እንችላለን ማለት ነው። ያምና የምን አንደኛው በአየር የሚቀዘቅዝ ሁለተኛው ደግሞ በ አንደኛው በውሃ የሚቀዘቅዝ ሁለተኛው ደግሞ በ አየር የሚቀዘቅዝ ማለት ነው። ስለዚህ እነዚህ በሰፊ እናየዋለን ማለት ነው። ሶስተኛ ደግሞ ባላቸው የሲሊንደር ብዛት፣ ሲሊንደር ብዛት ያላቸው ሲሊንደር ብዛት ማለት ባለ አንድ ባለ ሁለት ባለ ሶስት እያለ እስካሁን ያለ በመኪና ላይ 12 አው 12 መሰለ 12 በተሽከርካሪ ላይ ያለ በኢንጂን፣ ከሆነ ወይም በሞተር አጠቃላይ ሞተር ከሆነ ግን እስከ ሰላሳ ሃያ ሊሄድ ይችላል ማለት ነው። በተሽከርካሪ ላይ ግን በተሽከርካሪ ላይ ግን እስከ አስራ ሁለት ምናምን ደርሰዋል አሁን መሰለኝ ማለት ነው። ስለዚህ ባላቸው የሲሊንደር ብዛት ማለት ይሄ ቀዳዳቸው ማለት ነው ቀዳዳቸው ንዝልክ ይሄ ሲሊንደር ሲበዛ ጉልበት ይጨምራል። ጉልበት ሲጨምር ደሞ ነዳጅ ይጨምራል ማለት ነው። ቀዳዳው ሲያነስ ወይም ደሞ ቀዳዳው በቁጥሩ አንድ ሁለት ሲሆን ደግሞ በዛ መጠን ምን ይሆናል ማለት ነው ነዳጅ ይቀንሳል፣ ጉልበቱም ይቀንሳል ማለት ነው። ሌላኛው በፒስተን ምት ይሄ ነው ያለው በፒስተን ባለ ሁለት ፒስተን ምትና ባለ አራት ፒስተን ምት የሚል የሚባል አለ ማለት ነው። አምስተኛው በምንድን ነው የምንለየው? አምስተኛው አምስተኛው ደግሞ በሲሊንደር አደራደራቸው በሲሊንደር አደራደራቸው ማለት ሆሪዘንታል፣ ቨርቲካል፣ ቪ አለ ጎናው ይሄ ይሄ ማለት ነው እንደ ምስሉ ላይ የምንታየው የተለያየ አይነት አደራደር አላቸው። በዚህ እንትና አርጋም ቪሲክስ እ ቪሲክስ ቪኤትናም እንደዛ የሚል ነው። ለምን በአደራደራቸው ፒስተናቸው ወይ ደሞ አደራደራቸው የፒስተን አደራደር ነው የሚገልጽልን ማለት ነው። በዚህ መለየት እንችላለን ማለት ነው። እሺ፣ በአምስቱ ብለናል። አንደኛው በናፍጣ አወሳሳ ሰዶ በ በደረጃ አጥቃቀም በደረጃ አጥቃቀም ሲባል ሲጀምር እነ ቤንዚን የሚጠቀሙ ነዳጆች ለትናንሽ ተሽከርካሪዎች ነው። እነ በጃጅ እነ ሞተር እነ ጄኔሬተር እነ ሳር ማጨዲያ ምናምን የምንጠቀም ማለት ትናንሾች ነው። እነዚህ የቤንዚን የምንጠቀማቸው ለፍጥነትና ለትናንሽ ተሽከርካሪዎች ነው የምንጠቀመው ማለት ነው። ናፍጣ ሲሆን ግን ናፍጣ ሲሆን ግን ለረጅም ተሽከርካሪና ለጉልበት ነው የሚፈልግ ማለት ነው። ጉልበት ያለው ናፍጣ ነው ማለት ነው። ስለዚህ አንደኛው በቤንዚን አጠቃቀሙ ሁለተኛው በመቀዝቀዣ ዘዴ ብለናል። ሶስተኛው ደግሞ ባላቸው የሲሊንደር ብዛት ብለናል። ሲሊንደር ብዛት አንዱ ለሶስት ያለው ይቀጥላል። አራተኛው ደግሞ በፒስተን ምታቸው ብለናል። አምስተኛው ደግሞ በሲሊንደር ብዛታቸው ብለናል። ስለዚህ አሁን ወደ ዲፋይን ወደ ዲቴል ስንገባ በእንትና እንጀምር ወይም ወይ ደግሞ በ በ በ አራተኛው በፒስተን ምት ማለት ነው። ፒስተን ምት ማለት ምን ማለት ነው? ፒስተን በፒስተን ምት ሲባል ምን ማለት ነው? ፒስተን ምት ስትባል ፒስተኑ ወደ ላይና ወደ ታች የሚደርገው አይተት ወደ እንቅስቃሴ ይሄ ፒስተን ምት ይባላል ማለት ነው። ወደ ላይ ወደ ላይ ወደ ታች ሲንቀሳቀስ ይሄ ፒስተን ምት ይባላል ማለት ነው። ስለዚህ ፒስተን ምት ባለ ባለ ሁለት ምትና ባለ አራት ምት ስንለው ባለ ሁለት እንቅስቃሴና ባለ አራት እንቅስቃሴ ስንለው ምን ያደርጋል? ባለ ሁለት ስንጀምረው ባለ ሁለት ፒስተማት እንደምታዩት ስክሪን ላይ ያለ በአንድ ጊዜ ፒስተን ወደ ላይ ሲወጣ ሲወጣ ምን ያደርጋል? እንቴክ እና ኮምፕረስ ያደርጋል ማለት በአንድ ጊዜ ማለት የማስገባት ምትና የማመቅ ምት በአንድ ጊዜ ያካሄዳል ማለት ነው። ደግሞ ወደ ላይ ሲወጣ ፒስተኑ ፒስተኑ ወደ ላይ ሲወጣ ወደ ላይ ሲወጣ ምን ያደርጋል? ያው የማስገባት ምት ያደርጋል። ሁለተኛው ደግሞ የማመቅ ምት ያደርጋል ማለት ነው። አንድ አንድ ምት ይሄ ብለናል። ፒስተን ከላይ ወደ ታች ሲወርድ ደግሞ። አንደኛ ፓወር ወይም ደግሞ የምት ኃይል ያደርጋል ሁለተኛው ደግሞ ኤግዚኦስት ወይም የተቃጠለ ኃይል የማውጣት ስራው ያከናውናል ማለት ነው። በዚህ በዚህ በዚህ ሂደት ክራንክ ሻፍት አንድ ጊዜ ነው የሚዘራ ወይም ደግሞ 360 ዲግሪ ይዘራል ማለት ነው። ወይም ደግሞ አንድ ጊዜ ዙር ነው ብቻ ነው የሚዘራው። አንደኛው ሲያስገባ ሲያስገባ ማለት ወደ ላይ ሲወጣ ወደ ላይ ሲወጣ ኢንቴክ እና ሲወጣ ደግሞ ይሄ ሲወርድ ወይንም ከላይ ወጥ የነበረ ፒስተን ወደ ታች ሲወርድ ደግሞ ፓወርና ኤግዚስት በአንድ ጊዜ ስራው ያከናውናል ማለት ነው። ይሄ የሁለት ባለ ሁለት ፒስተን ምት የሚባል ባለ ሁለት ፒስተን ምት የሚባል መለያው ነው ወይም ደግሞ ባለ ሁለት ፒስተን የሚባል እንደዛ አርጎ የሚሰራ ማለት ነው። ሲወጣ ምን ያደርጋል? ኢንቴክና ኮምፕሬሰር አንድ ጊዜ እንትና ያደርጋል፣ በአንድ ጊዜ ስራው ያከናውናል። ሲወርድ ደግሞ ምን ያደርጋል? ኤግዚስትና ወይም ፓወርና ኤግዚስት በአንድ ጊዜ እንትና ያደርጋል ማለት ነው። ባለ አራት ምት ግን ባለ አራት ምት ባለፈ አይተን ነበር ባለፈው ማለት ነው። ባለ አራት ምት ሲባል ግን ባለ አራት ሲባል ክራንክ ሹፍት ሁለት ጊዜ ነው የሚዘረው፣ ለአራቱ ለመሳ ሁለት ጊዜ እንደዛ ይዞራል ማለት ምክንያቱም ባለ ሁለት ምት አንድ ጊዜ ዙር ነው የሚዘረው ክራንክ ሻፍቱ ማለት አንድ ዙር ነው የሚዘረው፣ ይሄ ለመስራት። ይሄ ባለ አራት ምት ግን አራቱ ኩዋና ወይ ወይ አራቱ ስራው ለመስራት ምን ያደርጋል ክራንክ ሻፍት ሁለት ጊዜ ዙር ይዘራል ማለት ነው አንደኛው አንደኛው ፒስተን ወይም ደግሞ ምን ያደርጋል ኢንትሮክ ወይም ኢንቴክ ማለት የማስገባት ምት ያደርጋል። የማስገባት ምት በዚህ ወቅት በዚህ ወቅት ቫልቮች ዝግ ናቸው። ይሄ የማስወጫ ቫልቭ አለ ማስገቢያ ቫልቭ ነው። ማስገቢያ ቫልቭ ወደ ውስጥ የሚያስገባ ቫልቭ ነው የሚከፈት እንጂ የማስወጫ ቬል ወይም ማስወጭ ቫልቭ ዝግ ነው ዝግ ነው። በዚህ ወቅት ማለት ነው። ሁለተኛው ደግሞ ኮምፕረስ ኮምፕረስ ሲደረግ፣ ደግሞ ኮምፕረስ ሲደረግ በዚህ ወቅት ማለት ነው አስወጭና አስወጭና መጀመሪያ ምን ብለናል ኢንቴግሪሞ ሲያስገባ ሲያስገባ አየር ሲያስገባ ወይም አየር ሲያስገባ ወይንም አየር ላይ ሲያስገባ አስገቢ ቫልቭ ክፍት ነበር በኮምፕረስ ጊዜ ግን አስገቢ ቫልቭ ይዘጋል አስወጭ ቫልቭ ይዘጋል ማለት ነው ሶስተኛ ምንድን ነው ፓወር ስትሮክ ፓወር ስትሮክ ማለት ሃይል ምት ማለት በሃይል ምት ደግሞ ዝግ ነው አስወጭ ቫልቭ አስገቢ ቫልቭ ሁለቱ ዝግ ነው ማለት ነው ሁለቱ ዝግ ነው ሁሉም ዝግ ነው ማለት ነው በኤግዚስት ወይ ነው የተቃጠለ ኃይል በመውጣት ጊዜ ደሞ ማስገቢያ ቫልቭ ይዘጋል፣ ማስወጫ ቫልቭ ደግሞ ይከፈታል ማለት ነው። ለማስወጫ ቫልቭ ማስወጫ ቫልቭ አርጎ ይወጣል ከዛ በኋላ የእንትና ይቀበለዋል ወይም ይሄ ኤግዚስት ነው የሞጭ የትክ መውጫ ይቀበለዋል ይወጣል ማለት ነው። ስለዚህ ይሄ ነው ልዩነቱ ከባለ ሁለት እና ባለ አራት ፒስተን ምት ይሄ ነው ልዩነቱ። ያኛው ክራንክሻፍቱ አንድ ጊዜ ነው የሚዞረው ባለሁለት ሲሆን አንድ ጊዜ ይዘራል። ይሄ ስራው ለመከናወን ወይም አራቱ አራቱ ኬር ወይም ደግሞ አራቱ ስራው ለመስራት ምን ያደርጋል? በአንድ አንድ ዙር ይዘራል። ባለ አራት ሲሆን ደግሞ ሁለት ጊዜ ዙር ይዘራል ክራንክሻፍቱ ማለት ነው። ይሄ ነው ልዩነቱ። ሌላ ልዩነቱ የለውም ማለት ነው። ሌላኛው ምንም ያደረጋችሁልን በቀረበሽን እንቀጥል ደግሞ ስንቀጥል ደግሞ ለሞተር ማድረግ ያለብን ጥንቃቄ ምንድነው ለሞተር ማድረግ ያለብን ጥንቃቄ ምንድነው? የሚል አንድ ሁለት ነገር ነው። ለሞተር ማድረግ ያለብን ጥንቃቄ ሞተር ከመንሳት በፊት ምን ማድረግ አለብን? ሁል ጊዜ ሁል ጊዜ የመፈተሽ ልምድ ማዳበር አለብን ማለት ነው። ይሄ ሃቢት ማድረግ አለብን። ሀቢት ሆኖ ወይ ሃቢት ሆኖ ደግሞ አውቶማቲካሊ ራሳችን መኪና ከመነሳችን በፊት ጉዞ ከመጀመራችን በፊት ሁል አውቶማቲካሊ አላርም ስለሆነ ያው ሰው የሰው ልጅ ልምድ ስለሆነ ከልምዱ ስለሚነሳ ሁልጊዜ ራሱ ተነስቶ ወደ ፍተሻ የሄደ ታገኘዋላችሁ፣ ራሳቸው ማለት ስለዚህ፣ ሀቢት መጀመሪያ ላይ ሀቢት በመሰረት አለብን፣ ወይም ደግሞ ሁሉ ጊዜ ሞተራችን ማየት አለብን። ከመንሳችን በፊት ውሃ መኖሩ ኩላንት መኖሩ የሚፈስ ነገር አለመኖሩ እነዚህ እንዴ ቼክ ማድረግ አለብን ነው። ግን ነገር ማድረግ ዘይቲ በሊቨሎ ቼክ ውፍረት ጠብቆ ነው ያለ ቀጭ ነው ያለ እንዴት እንደሆነ ማየት አለብን፣ ጥዋት ጥዋት ማለት ይሄ ሃቢት ነው መሰራት አለብን። ሁለተኛ ሞተር እንደተነሳ ነዳጅ አለመስጠት መስጠት አስፈላጊ አይደለም። ያው በሚኒሞም እንዲሰራ እንትራ ማድረግ አለብን ነው። ወይንም ደግሞ የተወሰነ ደቂቃ ምን ማድረግ አለብን በሚኒሞም እንዲሰራ ማድረግ አለብን ማለት ነው። ሌላኛው በማኑዋል መሰረት በማኑዋል መሰረት ምን ማድረግ አለብን? መቀየር የሚቀየር ከሆነ መቀየር፣ ጥገና የሚያስፈልገው ከሆነ ጥገና፣ ላቫጆ የሚያስፈልገው ከሆነ ላቫጆ። በማኑዋል መሰረት በአንድ ኢንጂን ከእነ ማኑዋል መጣ። በዚህ በዚህ ጊዜ፣ ከዚህ ከዚህ ርቀት ምን ማድረግ አለበት? መፈተሽ አለበት፣ ባለሙያ ማየት አለበት። እንደዛ ማለት ነው። ስለዚህ በማኑዋል መሰረት ምን ማድረግ አለብን? እንዲታይ ወደ ባለሙያ መውሰድ አለብን ማለት ነው። ከዛ ያው ይሄ እንዳልኩት ጥዋት ጥዋት ሁሉ ጊዜ ከአራት እስከ ሰባት ደቂቃ ያክል በምንም እንዲሰራ ማድረግ ነው። ሌላኛው ሲሰራ እየቆየ ሲሰራ እየቆየ ሞተር ቶሎ ሞተር አለመጥፋት። ይሄ በመቀጨያ ዘዴ እናየዋለን አሁን በመቀጫ ዘዴ አሁን ለምሳሌ ውሃ በውሃ የሚቀዘቅዝ ከሆነ በውሃ የሚቀዘቅዝ ከሆነ ምን ማድረግ አለብን? ውሃው ከራዲያተር እየሄደ ምን ያደርገዋል? እዛ ፒስተን ውስጥ ወይ ሞተር ውስጥ እየተዘዋወረ ፒስተን ውስጥ ገብቶ የሞቆ ወደ ፋን ይመለሳል። ይሄ ፋን ደግሞ ቀዝፎ አየር ቀዝፎ ምን ምን ይሄ ሙቀት ቀንሶ አቀዝፎ እንደገና ሞልሶ ይሰበ እንደገና ሞልሶ ይለቋል ማለት ነው። ስለዚህ ሄሮቴት ይሄ እንቅስቃሴ ሞተር ሙቆ እያለ እንትና ካጠፋን ወይም ደግሞ ሞተሩ ካጠፋኑ ሞቆት አለ። በሞቆት ላይ ደግሞ በዚህ ውስጥ የነበረው ውሃ ሞቆ የነበረው ውሃ ወደ ፋና አይመለስም፣ ወይም ደግሞ አይቀዘቅዝም ያለ። ስለዚህ ሌላ አደጋ ነው የሚፈጠረው። ስለዚህ ምን ማድረግ አለብን? እስከሚዝል ወይም ደግሞ የነበረው ሞቆት እስኪ እስኪ ቀዘቅዝ ድረስ ምን ማድረግ አለብን? ወዲያው መጥፋት የለብን ማለት ነው። ሌላኛው ማርሹ እዶት ወይም ደግሞ ምን ማድረግ አለብን? የሞተር ድምጽ ወይም ደግሞ የሞተር ፍጥነት ጠብቀን ማርሽ መስገባትና ማውጣት አለብን። አሁን መንገዱ ሁኔታው አይተን በዳጌት ላይ ምን ያስፈልጋል፣ በቁልቁለት ምን ያስፈልጋል፣ በሜዳማ ምን ያስፈልጋል፣ በስፓልት ምን ያስፈልጋል፣ በጥርጊያ ዝም ብሎ ምን ያስፈልጋል፣ ምን አይነት ማርሽ ያስፈልጋል፣ ምን አይነት ድምጽ ሲሰጥ ነው ማርሽ መስገባት ያለብን ማለት ነው። ስለዚህ ይሄ የሞተር ድምጽ ያወቅነን ምን ማድረግ አለብን፣ ማስገባት አለብን እንጂ በትንሽ የርቀት ሶስተኛ፣ አራተኛ ማርሽ ማስገባት የለብንም። አንደኛው ጥርሽ ይባላል፣ ሁለተኛው ደግሞ እንደሱ የሚሆን ጉልበት ሲያጣ ሞተሩ ይጠፋብናል ማለት ነው። ስለዚህ ሌላ ችግር ነው የሚከተል ማለት ነው። ስለዚህ ሁለቱ ወይ ደግሞ ዙሩ ጠብቀን ማስገባት አለብን ማርሽ ወልክ ሲማርተ፣ ወይ ደግሞ ከአንድ ዘለን ወደ አራት ወይ ሶስት ማስገባት የለብንም። በዳገት ስንወጣ ደግሞ ከባድ ማርሽ መጠቀም አለብን። ቁልቁል ስንወርድ ደግሞ እንደዛ ከባድ ማርሽ መጠቀም አለብን። ከባድ ምንድን ነው ጉልበት፣ ጉልበት ነው የምንጨመረለን ጉልበት። ከባድ ማርሻማት አንድ ሁለት ማለት ነው። ስለዚህ ጉልበት ሲሰጠን ጉልበት ሲሰጠን እናደርጋለን እኛ ደግሞ ማለት ነው። መኪናችን ምን ያደርጋል ማለት ነው? ቀስ ብሎ በጉልበት ይሄዳል ማለት ነው። ስለዚህ ፍጥነት ካስገባነው ግን ያው ላይወጣ ይችላል ማለት ነው። ሌላኛው የሞተር ጉልበት መቀነስ ምክንያቶች፣ በምን ምክንያት ሊቀንስ ይችላል? መጀመሪያ ጥንቃቄ ነው ያያየ። ሁለተኛው ደግሞ ማለት ሞተራችን በምን ጉልበት ሊቀንስ ይችላል? አንደኛው የፒስተን ቀለበት ፋሻዎች ማለቅ። እነዚህ ምን አለ መሰላችሁ፣ ይሄ ፒስተን አለ። ይሄ ይሄ ፒስተን ነው። የፒስተን እዚህ አካባቢ ፋሻዎች አሉት። ፋሻ ማለት ይሄ ቀለበት የሚመስሉ ወደ ላይ ሲወጣ ምን ያረጋው? ወደ ላይ ሲወጣ ምን ያደርጋሉ? ዘይት እየቀቡ ይወጣሉ። ወደ ታች ሲወርድ ደግሞ ዘይት። አሁን እነዚህ ፋሻዎች ምንድነው ስራቸው? ነዳጅ ወደ ዘይት እንዳይገባ ዘይት ደግሞ ወደ ነዳጅ እንዳይወጣ፣ ወይ ደግሞ ወደ መቃጠያ ክፍል እንዳይገባ እንትን ያደርጋሉ። እነዚህ ካለቁ ወይም ደግሞ እነዚህ እንትና ካረጉ ከተበሉ ግን ያስተነፍሳሉ ያስተነፍሳል ነው እንባል መሰለኝ በአጠራሩ ሙያ ኢንጂናችን ያስተነፍሳል ምናምን ባለው ይሄ የሚፈለግ በቃ የሚፈለግ ፓወር አይሰጥንም ማለት ነው። በዚህ ምሳሌ ቀለስማሽ በጣም አስፈላጊ ይሆን እያየሁበት ድሮ ነው። እኔ ድሮ የነፍሳት እንትን አለ ይሄ አረም መንፍያ አለ። እሱ ምን አረቁ መሰላችሁ? በቃ ይሄ ስት እንትናስ ፓምፕ ስታረጎ ምንም አይሳ ምንም በቃ ይሄ ትንሽ ነው ማውጣው ከዛ እኔ ደግሞ ከልጅነት የጀመረ እንደዛ አይነት ሜንተናንስ እንደዛ አይነት ዝም ብሎ በቃ መጠገን ይፈልጋለሁ ማለት ነው። ይሄ ፍላጎት ጉታል። ከዛ ፈታሁት፣ አባቴ በሌለበት ፈትቼ እንትና ሳደርገው ከዛ በፓምፖዋ ውስጥ ምን አለች? በፓምፖዋ ውስጥ እች የምትገባ ከሆነች ለምሳሌ እቺ አለች፣ እች የምትገባ ከሆነች እዛ ውስጥ አለች፣ እችዋ ቀለበቷ አለች። ቀለበቷ ለካ ተበልታለች። እኔ ደግሞ ምን እንዳደረገ ታውቃላችሁ? ይሄ በፌስታል ጣጠንኩት በፌስታል እንትና ሳድርገው ሲጠነጥነው፣ ይሄ በሀይል እንደዛ አድርጌ አስገብቼ ዘጋሁት። ከዛ ይሄ አንድ ጊዜ ወደ ላይ ሳድርገው ፓምፕ ሳድርገው በቃ የሌለ በዚ አቲ። ከዛ ብዬ እንደገና ፈትቼ በደንብ አድርጌ አስር የምናምን ያው አባቴ በቃ ነኝ እንደዛ ነኝ ምናምን አፍት ወይም ሲጀምር አባቱና ነዝም ከተበላሽ ነው እንገድላለን የሚልም የተጠገነ ወይም ደግሞ ለጥሩ ነገር እንትን ያረም ወይም ደግሞ ሂንት አይሰጥም ወይም ደግሞ ያድንቃሉ እንጂ ስለዚህ ቃ ቀለበት ፋሻ በጣም አስፈላጊና ለእመቃ በጣም አስፈላጊ ናቸው። ማለት የሞተር ሲሊንደር መበላት የሞተር ሲሊንደር ማለት ፒስተን የሚደረበት ያ ቀዳዳው ማለት ነው። እንደዛ አይነት ቀዳዳው ያለው ሶስት አራት አምስት ሊሆን ይችላል። ስለዚህ ይሄ ቀዳዳ አለ ምን ያደርጋል ማለት ነው? ይሰፋል ወይም ደግሞ በ በተለይ በተለማት የፍሪክሽን ሲፈጠር ላይና ታች እንግዳ ሲደረግ ሁል ጊዜ ምን ይሆናል ማለት ነው፣ የመስፋት ችግር ያጋጥማል ማለት ነው። ስለዚህ የሱ ሲሰፋ ወይም ደግሞ የሱ ችግር ሲኖረው ጉልበት ሊቀነስ ይችላል ማለት ነው። ከዛው አየርና ነዳጅ ወደ ሞተሩ ምንድነው በትክክል በሚፈለገው ሰዓት አለመግባታቸው። አሁን ነዳጅና በቤንዚን ነዳጅና አየርና አብሮ የሚታመቀው ወይም አብሮ ነው የሚገባ በናፍጣ ግን አየር ብቻ ነው ስለዚህ ይሄ መስመሮች ይሄ መስመሮች ምንድነው በተለያየ ምክንያት ሊሰነጥቁ ይችላሉ ሊ ይሄ ሊ ምንድነው ሊ ማለት እኛም ወይም ደግሞ መኪናም የሚፈልገው መኪናም የሚፈልገው ነዳጅና አየር ላያስገቡ ይችላሉ በዚህ ምክንያት ጉልበት ይቀንስልናል ማለት ነው ሌላኛው የአስገቢና የአስወጪ ቫልቮች በአግባቡ አልስራቸው ነው በትክክል አለመስራቸው ይሄ ታይም ካምሻፍት ከላይ ያለ ካምሻፍት በአጓው ወይም ደግሞ በሰዓቱ በታይሙ በሚከፈትበት ጊዜ ሳይከፍት በሚያስገባት ጊዜ ቫልቮች በአጓው ሳይከፈቱ ሲቆሩ ምን ያደርጋል ማለት ነው ሞተራችን የሚፈለግ ጉልበት አይሰጠንም ማለት ነው። በተለያየ ምክንያት ሊሆን ይችላል። ታይሙ ሊዛባ ይችላል። የስፕሪንግ ችግር ሊሆን ይችላል። የቫልቮች ችግር ሊሆን ይችላል። ስለዚህ የነዚህ ችግሮች ሲያጋጥም ምን ያደርጋል ማለት ነው ሞተራችን የሚፈለግ ጉልበት አይሰጠንም ማለት ነው። ሌላኛው ለረጅ በትክክል አለመድራሱ ነዳጅ። አሁን ስለ ነዳጅ አስተራራት እናያለን ማለት ነው። ስለዚህ ይሄ ከ ከሰልባቴ ጀምሮ እስከ ቃጠሎ ያለ መንገድ ሆዝ ወይም ደሞ ገመድ ያለ ዛ የሚደረጋል ማለት ነው። በተለያየ በቆሻሻ ሊታፈን ይችላል። ፊልተር ችግር ሊኖረው ይችላል። የአየር ላብራቶሪ፣ የአየር ማጣሪያ ችግር ሊኖር ይችላል። ወይም ደሞ በቆሻሻ ሊሸፈን ይችላል። በተለያየ ምክንያት ነዳጅ ወደ ወይም ደሞ አየር ወደ መቃጠሎ ወይም ደሞ ወደ ኢንጂን ሳይገባት ሲቀር ይሄ ጉልበት ይቀንሳል ማለት ነው። ሌላኛው አጠቃላይ ጉልበት ሲቀንስ ወይም ደግሞ መኪናችን አጠቃላይ ጉልበት ሲቀንስ የምን ሊሆን ይችላል? ይሄ አንደኛው አጠቃላይ ጉልበት የሚቀንስ ወይም ደግሞ ከእንጂን ወጣ ብለን አጠቃላይ መኪናችን በምን አይነት በምን ምክንያት ጉልበት ሊቀንስ ይችላል ካለን አንደኛው የፍሪሽን ሻራ መበላት፣ ፍሪሽን ሻራ ሲባል ምስል ላይ እንደምታዩት ክርስቲያን ሻራ ክሪሴንት ሻራ ሲባል ምን አለ መስላችሁ? ዲስክ ማለት ነው። አው ዲስክ ማለት ነው። ይሄ ይሄ አስታውሳለሁ ድሮ 2011 አካባቢ መሰለኝ 2011 አካባቢ ስፌት ስፋ ነበርኩት ስፌት ሰፋ ነበርኩትና ማሽን ነበረችኝ። ፕሮቴክስ ነው የነበረችኝ፣ ግን ዲስክ አላት። ጉልበት አትሰጠንም ወይም ደግሞ ስሰፋ ምን ታረጋለች? ወይም ደግሞ ይሄ ስረግጠው ባዶ ሲሆን ትሽከረከራለች። ልክ ልብስ ሲገባ ግን ልብስ ሲገባ ግን ምን ታደርጋለች? አትሄድም። ምሮት የላትም። ሆነ በእጅ አገዝ ያልኩ ማለት ነው። ከዛ ምን መጣልኝ? በዛ ደግሞ ጊዜ ምን ነበር፣ እዛ ካብ የሚጠግን ወይ ደግሞ በኤሌክትሪክ በዲናሞ ውስጥ እውቀት ያለው ሰው የለም በዛ አካባቢ። ከዛ እኔ ደግሞ ፈታሁት፣ ፈትቼ ሳየው ለካ ዲስክ አለው፣ ሁለት ዲስክ አለው፣ አንዱ ሚሽከረከራል አንዱ ደሞ የማይሽከረከራል ስፕሪንግ አለው የሚከፍተው። ረገጥ ስታርገው ጠበቅ ይላል ይሽከረከራል። ይሄ ሁለት ይሄ ሀይል አስተላላፊ ወይም ወይ ደሞ ወደ መኪና የሚሄድበት ችንጋ ነው። ወደ ችንጋ የሚሄደበት እንትና ነው። ይሄ ደሞ ዲናሞ ወይ ደሞ አናቱ ወይ ደሞ አንዱ ወይ ደሞ ይሄ ኢንጂን ነው ነበር፣ ወይ ደሞ ኃይል ያለው ነው። ስለዚህ እንደዛ እንደዛ ሲደረግ ሲገጠም አብሮ ይሽከረከረ በዲስኩ ማለት ነው። ሳይገጠም ሲቀር ወይም ደሞ በስፕሪንግ መልክ ሲከፈት ግን አይሽከረከረ። ስለዚህ ፈትቼ ሳየው ፈትቼ ሳየው ይሄ ዲስኩ ተበልቷል። ይሄ ለማጻ ወይም ደሞ ፍሪክሽን የሌለው ሆኗል። ከዛ በመቀጠል ቆሻሻ እዛ መጥቷል። ይሄ ልብስ ምናምን ይቆሻሻል። በነፋስ የሚቀዘቅዝ ስለሆነ ኤሌክትሪክ ደሞ በነፋስ የሚቀዘቅዝ ስለሆነ ወደ ውስጥ ሱቦ ሱቦ አስገብቶ እዛ እንትን አድርጓል እዛ አግሯል። ከዛ ጠራርጌ ጠራርጌ በመብረድ ደሞ የለመጠ እንትና የለመጠ ዲስክ ምን አርጌ ተራትሬ ተራትሬ መብረድ ማለት ነው። ማማሪ ምን ማላላቀ ያው እስካሁን ድረስ ይሰራል ማለት፣ እስካሁን ድረስ ትሰራለች። በዛን ጊዜ የጥቁር ውሀት ማለት ስለዚህ ምን አለ ዲስክ በጣም በጣም አስፈላጊ ነው። ጉልበት ለማሳለፍ ነው። እንዳይሳለፍ ይችላል። ስለዚህ የመኪና ዲስክ ሲያልቅ ደግሞ በዳገት ላይ ላይወጣ ይችላል። በቃ ዝም ይላል። ሊያወጣ ይችላል ማለት ነው። ስለዚህ በዚህ ችግር ጉልበት ሊቀንስ ይችላል። አንደኛው የተዛነፈ ጭነት። የተዛነፈ ጭነት ስትሆን ያው ዝም ብሎ ይሄ አለ ወደ አንድ ጎን እንደዛ፣ ወደ ፊት ወይም ወደ ኋላ ማለት ነው። መሀል ላይ ማረግ አለ፣ መሀል ላይ እና ከዛ በኋላ ግን እኩል አጫጫን ወይም ደሞ በግራ በኩል ወይም በቀኝ በኩል ወይ ደግሞ በፊት ሳይሆን በመሀል ላይ ወይም ለሁሉም ጉልበት ወይ ደግሞ ለሁሉም ክብደቱ ለሁሉም እንዲ እንዲዳረስ ማድረግ አለብን ማለት ነው። ሌላኛው ጥርሱ ባለቀ ጎማ አለመሽከርከር። ጥርሱ ባለቀ ጎማ ስናሽከርከው ጉልበት ይቀንስ ነው መኪናችን ማለት ነው። በነገራችን ላይ ፍሪክሽንስ ባል ፍሪክሽን ማለት አንተሽከርከር በፍሪክሽን ነው የሚጓዝ። ፍሪክሽን ገለለ መጓዝ አይችልም ከነጭራሽ ማለት ነው መጓዝ አይችልም። ስለዚህ እዚህ ፍሪክሽን አለው የራሱ የሆነ እንትና ሊሆን ይችላል የራሱ ጥርስ አለው። ያ ጥርስ ሲያልቅ ፍሪክሽን እንትና ይደረግ፣ ፍሪክሽን አይኖረውም። ፍሪክሽን እንዲኖረው ግን ጥርስ መኖር አለበት። ስለዚህ ያ ጥርስ ወይም ደሞ ያ ጥርስ ሲያልቅ ምን ይሆናል? ጉልበት ይቀንሰናል፣ ያ መኪናችንን ማለት ነው። ስለዚህ ምን ማድረግ አለብን? አንደኛው እናየዋለን መቀያየር ጎማ መቀያየር። ሁለተኛው ደግሞ ያው በተቻለ መጠን አዲስ ጎማ መጠቀም ማለት ነው። ከዛ ከክብደት በላይ መጫን ሌላኛው ነው። ከክብደት በላይ መጫን ጉልበት፣ አንድ መኪና የሚጭነው ጉልበት ክብደት ይታወቃል። ከዚህ በላይ መጫን ይሄ ራሱ ምን ያደርጋል? ጉልበት እንዲቀንስ ያደርጋል ማለት ነው። ሌላኛው የእጅ ፍሬን። ይሄ ለማጅ ነው። ስለማመን አንድ ሰልጥኖ ሲወጣ አንድ እኔ ሲገባ ይሄ እጅ ፍሬን ማቸን እጅ ፍሬን ማለት እጅ ፍሬን ይዘክ ማርሽ ዜሮ አርገ እጅ ፍሬን ይዘክ ነው። ሁቱ ምትወርደው ሌላ ሰው ምትቀይረው ማለት። ስለዚህ እኔ ደግሞ ያ ወርደዋል ብዬ እዛ መሃል ላይ ለካ ሆኗል። ስለዚህ ለካ ጥርሳለሁ፣ ጥርሳለሁ በመሃል ላይ ሙሉ ሙሉ አልወረደም። ከዛ እኔ ነዳጅ ይጨምራል ሀያ ተላልች ምንድነው ይሄ? ከዛ አሰልጣኝ መጣና አባይም ምንድ ጥርስ ፍሬን ኮት ይዞ አለ ምናምን። ለ ስለዚህ ይነክሳል፣ ወይም ደግሞ ፍሬን ሙሉ ሙሉ ካልተለቀቀ የእጅ ፍሬን ይነክሳል። አንደኛው ያልቃል። ስለዚህ ይህ ሙሉ በሙሉ መልቀቅ አለብን። በዚህ ምክንያት ጉልበት ሊቀንስ ይችላል ማለት ነው። ስለዚህ የዛሬ ትምህርታችን ይመስላል። ለመጠቃላይ ያክል ደግሞ አንድ ሁለት ልበላላችሁ ማለት ነው ያው አንድ ኢንጂን ከሌላ ኢንጂን የምንለየው ስቴፖች አምስት ነው ብለናል ማለት ነው። አንደኛው በነርጂ አጠቃቀሙ ነው። ሁለተኛው ደግሞ በመቀጥቀያ ዘዴ ነው። ሶስተኛው ደግሞ በፒስተን አደራደሩ ብለናል። አራተኛው ደግሞ በሀይል ምት ወይ ደግሞ በፒስተን ምት ብለናል። አምስተኛው ደግሞ የሲሊንደሩን ብዛት። ሌላኛው ደግሞ በአደራደሩ ሆሪዞንታል፣ ቨርቲካል ሊሆን ይችላል አንድ እንትን አደራረጉ ነው። ምንድነው በሲሊንደር አደራደራቸው ማለት ነው። ሲሊንደር አደራደራቸው። ስለዚህ አንደኛው ይሄ ቤንዚን ናፍጣ ስንል የቤንዚን የቤንዚን ኢንጂን ስንል በካንድሊቲ በታመቀ አየር ምን ይደረጋል? በታመቀ አየር ናፍጣ እንትን ይደረጋል ፑንት ይደረጋል ማለት ነው። በቤንዚን ሲሆን በስፓርክ ምክንያቱም ነዳጅ ይሄ ቤንዚንና ናፍጣ አብሮ ነው ማለት ቤንዚንና አየር አብሮ ስለሚደባለቅ ምን ይሆናል ማለት በስፓርክ ፕለግ መልኩ፣ በጉም በስፓርክ ፕለግ እሳት ይረጫል ማለት ነው። ስለዚህ ይሄ ነው ልዩነቱ ማለት ነው። በነገራችን ላይ ብዙ መለያ ያለው ከሌላ ተከካም ላይ ይሄ ክብ ራሱ እንትን አለ። የአውሮፕላን ክብ ፒስተን እንታለው ማለት ነው። ስለዚህ በዛ መለየት እንችላለን፣ በተለያየ መልኩ መለየት እንችላለን። ለዛሬ ግን በአምስቱ ይበቀናል። በቀጣይ የምናየው የመቀዝቀዣ ዘዴ እንዴት ነው የሚሰራው እና የአየር መቀዝቀዣ ዘዴ እንዴት ነው የሚሰራው፣ እነዚህ እናያለን በሰፊ ማለት ነው። እሺ ለዛሬ ትምህርታችን ይህ ይመስላል። አብራችሁ ስለቆያችሁ አመሰግናለሁ። እንደሚታወቀው ሁሉ ጊዜ መጠረሻ ላይ አንድ ተሰጥቻችኋለሁ። አሳ አፉ ካልከፈተ አይሞትም ወይም ደግሞ አሳ አፉ ካልከፈተ የሌላ እራት አይሆንም ይባላል። ምን ማለት ነው? ኮሜንት ላይ አስተሳውቅ። ስለዚህ በዚህ ትምህርት ደግሞ ይህ ምሳሌ ለምን እንዳመጣሁት ኮሜንት ላይ ተጻፈልኝ፣ ኮሜንት ላይ ጻፈልኝና ሰላም ለሁላችን ሰላም ለሀገራችን ባይ